የፋኖ ትግል ተቀላቀየ። ለሁለት አመት ያህል በበረሃ ስንከራተት ቆይቻለሁ። ሁለት አመት ሙሉ በበረሃ ላይ ስንንከራተት ግን፣ ትግሉ በትግሉ ያመጣ ነው ለውጥ የለም፣ ህዝባችንን ከማሰቃየት ከማንገላታት ውጭ ያገኘ ነው ያመጣ ነው ለህዝባችን ለውጥ ነገር የለም። እኔ ከኮቲ ቀብሶ ከነት ደበለም ኮቲ ዋንቲ ሚዳሜ እንደኔ የነፃነት ትግል ወደሚባለው ነገር በመቀላቀል ትምህርቴን ማጣው። ለምሳሌ እኔ በጊዜው የስምንተኛ ክፍል ተማሪ ነበር፣ ግን አቋርጬ ጫካ ገባው። ጓደኞቼ ዛሬ የ12ኛ ክፍልና የዩኒቨርሲቲ ተማሪዎች ናቸው። እኔ ትምህርቴን ማጥቼ ቤተሰቦቼንና ህዝቤን ስጎዳኑ የነበርኩት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 መንግስትና ሕዝብ ያቀረበላቸውን የሰላም አማራጭ የተቀበሉ፣ የሰላምን ዋጋ በቅጡ የተረዱ እንደ ወጣት ሰልጥ ይቡላና ሌሎችም ተገቢውን ስልጠና ወስደው መንግስት ባመቻቸላቸው የስራ እድል ተጠቃሚ መሆን ችለዋል። ከዚህ በፊት የኦሮሞ ነጻነት ጦር አባል ነበሩ። የሕዝብና የመንግስት የሰላም ጥሪን ተቀብዬ ነው የገባሁት። መንግስት አደራጅቶን ወደ ስራ ገብተናል። እንደምትመለከቱው በሚገርም ሁኔታ ህይወት የሚለውጥ ስራ እየሰራ ነው ለውጥ ላይ ነን። ራሳችንንና ቤተሰቦቻችንንም እየደገፍን ነው። እርጉ ጅራ ገመቹ እንጅራቸው ጅራ ጀችላ በሁሉም አቅጣጫ የሰላም በርን የከፈተው መንግስት ለውይይት አልፎም አብሮ ለመስራት ዝግጁ ነው። ይህም ከዚህ ቀደም የታየ ነጋሪ የማያስፈልገው ሀቅ ነው። ታገልኩለት የሚሉትን ህዝብ እየገደሉ ልማት እያደናቀፉ፣ ማዳበሪያ እንዲሄድ እያደረጉ ታገልኩልህ ማለት ምን ማለት እንደሆነ እናንተ አስቡት። እኛ አሁንም ክፍት ነው ለመወያየት ማንም ሰው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 በዚህ ደግሞ ማንም አይደለም የራሳችን ህዝብን የተጎዳው። ግን ህዝብና መንግስት የሰላም ጥሪ ሲያደርጉልን ይህንን ተቀብለን ወደ ህዝባችን ተመለስን። ከገባን በኋላ መንግስት ይህንን እድል አመቻችቶልን ወደ ስራ ገብተን እየሰራን የምንገኘው ቀብሶ እኛ የነጻነት ትግል ነው ብለን ነው ጦርነት ስናካሄድ የነበረው። በዚህ ደግሞ ህዝባችን ህይወቱን አካሉንና ንብረቱን አጥቷል። ከቤት ንብረቱም ተፈናቅሏል። ነገር ግን የእናቶችንም ባየሁ ስራችን ትክክል አይደለም በሚል ወደ ሰላም መንገድ ብንመለስ ይህ ነገር ይቆማል ብለን አመንን። የሰላም ጥሪውን ተቀብለን ከመጣም በኋላ ምንም የደረሰብን ነገር የለም። መንግስት ይህንን እድል ፈጥሮልን ወደ ስራ ገብተናል። አሁንም የሰላም አማራጮችን ገፍተው የጥፋት መንገድን የሙጥኝ ይላሉ የተላለፈ መልእክት ነው። በጫካ ያሉ ወገኖች የህዝብና የመንግስትን የሰላም ጥሪ ተቀብለው ወደ ሰላም መንገድ እንዲመጡ ጥሪ ያቀርባለሁ። መንግስት እንደምታዩት እንደዚህ አደራጅቶን የስራ ድል ፈጥሮልናል። ይህ ደግሞ ራሳችንንና ቤተሰባችንን ከመለወጥ ተሻግረን ሀገራችንን በመለወጥ ሂደት ውስጥ በጎ ሚናን እንድንወጥ ያደርጋል። ለዚህም ጥሪ አቀርባለሁ። አመስ ማ ኢምማ በሁለቱም ወገኖች እየሞተ ያለው ሰው በመሆኑ የእናቶቻችንን እንባ ዛሬም አልቆመም። ትላንት ስንዋጋ የነበረው ለህዝባችን ብለን ነበር። መንገዱ ግን ልክ ባለመሆኑ መሆኑ ህዝባችንን የሚያስለቅስ ሆኗል። ትግላችንም የህዝብ አልነበረም። በመሆኑም በዚህ መንገድ የሚጓዙ ወገኖች ወደ ሰላም በመምጣት ለማህበረሰቡ ችግር መፍትሄ መስጠት አለባቸው። ፉርማት አካላቱ ገመነጋተ ከዱፈን ምንም ጊዜ ማባከን የለብንም። የምናባክነው ጊዜ መኖር መቻል ያለበትም፣ ከህዝባችን ጎን ሆነን በሰላሙም በልማቱም መሳተፍ መቻል አለብን። ህዝባችንን መካስ መቻል አለብን የሚል መልእክት ነው ያለኝ።